የዛሬውን መኪና በእርግጥም ከሚሊየን ብር በታች ታገኙታላችሁ። ሊፋን 520 እና ሊፋን 530 ሰሞኑን ከሚሊየን ብር በታች የሚሸጡ መኪኖች ላይ ትኩረቴን አድርጌያለሁ። በእርግጥም ኢትዮጵያ ውስጥ ሆናችሁ ከሚሊየን ብር በታች ይዛችሁ መኪና መፈለግ ማለት እጅግ አዳጋች ነው። ምክንያቱም መኪኖቹ በጣም ጥቂት ናቸው። ዛሬ ለእናንተ የሚሆን ማለትም ከሚሊየን ብር በታች ይዛችሁ መኪና መግዛት ለምትፈልጉ ሰዎች ከትናንቱ የቀጠለ ሁለተኛ መኪናን ይዤላችሁ መጥቻለሁ። ይህ መኪና የራይድ መኪና ነው። በእርግጥም ኤርፖርት ከገባችሁና የተለያዩ የአዲስ አበባ መንገዶች ላይ ቢጫ በአረንጓዴ ተቀብቶ ወዲያና ወዲህ ሲላፋ ታገኙታላችሁ። አንዳንድ ሰዎች የሚያነሱት አመክንዮም ትክክል ይመስላል። ምክንያቱም የአምስት ሚሊየን ብር መኪና ገዝተ ራይድ ከምትሰራበት ይልቅ በ500 እና በ600 ሺ ብር ይህን መኪና ገዝተ ሰርተ ብጥለው ይሻላል። አይሻልም ትላላችሁ። በአንድ በኩል ደግሞ ባለሙያዎች እንዲህ አይነት ሀሳብ ያነሳሉ። መኪናው ሞተሩ በጣም ይሞቃል። የፍሪሲዮን መድረቅ ያጋጥመዋል። እጀታ ይሰባብራል፣ ቴስታታ ይሰነጥቃል ይሏችኋል። የሽያጭ ባለሙያዎች ደግሞ ይህንን መኪና መልሳችሁ ለመሸጥ ስትነሱ ትቸገራላችሁ ይሏችኋል። በእርግጥም እንደ ማንኛውም መኪና ብልሽት ቢያጋጥመውም የዚህ መኪና የተለየ እንደሆነ ብዙዎች ይስማማሉ። እኔ የማነሳው ጥያቄ ግን ባለሙያዎች ካነሱት ሀሳብ ጋር የሚጋጭ አይደለም። የአምስት ሚሊየን ብር መኪና ገዝተህ ራይድ ይልቁን ርካሽ መኪኖችን ለራይድ መጠቀም የተሻለ ነው። ምክንያቱም ለራይድ መንገድ አትመርጥም። የክፍያ ልዩነት የለውም። የሰው ልዩነት የለውም። መቼ ሲያስኩት መኪና የ5 ሚሊዮን ብር ነው ብለ ተጠቃሚ ላይ ገንዘብ አትጨምርም። በዛው ልክ ደግሞ የያስኩት መኪና የ500 ሺህ ብር ነው ብለ ገንዘብ አትቀንስም። ስለዚህ የቱ ይሻላል? እንደኔ ርካሽ መኪናውን ገዝታችሁ ተጠቅማችሁ ብጥሉት ይሻላል። እንደ አንዳንዶች የሚገርም ቢዋይዲና የሚገርም ቴስላ መኪና ለራይድ መጠቀም ጅልነት ይመስለኛል። ምንም እንኳን መኪናው የራይድ መኪና ቢሆንም የዋጋው ትንሽነት ግን በመኪናው ላይ ጥቁር ጠባሳ የጣለበት ይመስላል። ምክንያቱም የኛ ሀገር ሰው ምንም ነገር ዋጋው ከቀነሰ ጥሩ ነው ብሎ አያስብም። ምንም ነገር ዋጋው ከተወደደ መጥፎ ነው ብሎ አያስብም። በእርግጥም መኪናው የራይድ መኪና ነው፣ ሊፋን 520ና ሊፋን 530። ሰላም የተከበራችሁ የቻናሌ ቤተሰቦች እንደምን ሰነበታችሁ? እኔ ጆርናሊስት ጎሳ ነኝ። እንደተለመደው ዛሬም ስለ መኪኖች ልናወራና ልናወጋ እዚህ ተገኝቻለሁ ይህንም ፕሮግራም ስትከታተሉ ከእናንተ የሚጠበቀው ነገር ላይክ እና ሰብስክራይብ ማድረግ ብቻ ነው በፍቅር ነው የምጠይቃችሁ ሰለ መኪና ማወቅ የምትፈልጉ ከሆነ ላይክ ሰብስክራይብ አድርጉ በእርግጥም መኪናው በኢትዮጵያ ይሄ ደሞ መኪና ነው ባትነደው ይሻላል የሚባልለት አይነት መኪና ነው ይህ አነጋገር በቢዝነስ አይን ሲታይ የሚያስኬር ንግግር አይደለም ሁሉም ነገር እንደከፈልክበት ነው እንዳወጣህበት ዋጋ ልክ እንደ ኪስህ። ይህን መኪና በምትገዛበት ዋጋ ሌላ መኪና የሚገኝ ከሆነ አመክንዮ ትክክል ሊሆን ይችላል። ይህንን መኪና የሚተካ ሌላ በሌለበት ግን ይህ መኪና አይረባም ብሎ መናገር የሚያስኬድ አይደለም። ሁሉም ነገር እንደከፈልክበት ነው። በእርግጥም መኪናው የራይድ መኪና ነው። ይህ መኪና ከሶስት ዓመት በፊት እንኳን ዋጋው ከ800 ሺህ ብር አይበልጥም። አሁን ላይ ስንት እየተባለ ነው? ባገለገለው ስንት እየተባለ ነው? በአዲሱ ስንት እየተባለ ነው? በየአመት ምሕረት ልዩነት ውስጥ ዋጋው ስንት ነው የሚለውን አስቃኛችኋለሁ። ሙሉን ኢንፎርሜሽን ከዚህ ሪቪው ታገኛላችሁ። በይበልጥ መኪና ገዝታችሁ ራይድ ለመስራት ለምታስቡ ሰዎች፣ እንደ መጥፎ ጎን መኪናውን መልሼ ሊሸጠው ብላችሁ ስታስቡ ከገዛችሁበት ብዙ አትርፋችሁ ላሸጡት ትችላላችሁ። ምክንያቱም መኪናው የፕሮፖጋንዳ ሰለባ ነው። በእርግጥም ባለሙያዎች የሚያነሷቸው ሐሳቦች ትክክል ናቸው። የሞተሩ ሙቀት፣ በጊዜ ሂደት የፍሪ ሲሆኑ መድረክ፣ የእጀታዎቹ መሰባበር የቴስታታ መሰንጠቅና ሪሴል ቫሊዩ አነስተኛነት፣ እነዚህ ሁሉ ሐሳቦች በሙሉ ትክክል ናቸው። ከእነዚህ ችግሮች ለማምለጥ መኪናውን ስትገዙ በደንብ አስመርምራችሁ መግዛት ይኖርባቸዋል። መኪናው ከቶዮታ ያሪስ ቤልታ ጋር ፍጹም ተመሳሳይ ነው። የተከበራችሁ የቻናሌ ቤተሰቦች ይህንም መኪና ተመሳሳይ ከሆነው ከያሪስ ቤልታ ጋር እያነጻጸርኩ አሳያችኋለሁ። የዋጋ ልዩነታቸውን የፐርፎርማንስ ልዩነታቸውን በስፔሲፊኬሽን በደንብ እየለየው የማሳያችሁ ይሆናል። አስቀድሜ ግን ልዩነቱን ለማወቅ በደንብ እንዲረዳን አስቀድሜ ቴዮታ ያሪስ ቤልታ ላስቃኛችሁ። ቲዮታ ቤልታ እንግዲህ የተመረተው በቲዮታ ሲሆን ፕሮዳክሽን የጀመረው በ2006 ሲሆን ያበቀው ደግሞ በ2016 ዓመተ ምህረት ነው። በጃፓን የተመረተው ይህ መኪና በፊሊፒንስ በማሌዥያ እና በተለያዩ ቦታዎች ላይ ይመረታል። ክላሱ ሰብ ኮምፓክት ካር የሚባል ሲሆን ባለ አራት በር ነው። ቦዲ ታይፑ ሴዳን የሚባልለት ሲሆን ለያውቱ ፍሮንት ኢንጂን ፍሮንት ዊል ድራይቭ የሚባል ነው። በጃፓን የሚመረተውም ፍሮንት ኢንጂን ፎር ዊል ድራይቭም አለው። ፕላትፎርሙ ቶዮታ ቢ ፕላትፎርም ውስጥ የሚካተት ሲሆን ኢንጂኑ እንደየ ትሪም ሌብሉ የተለያየ የኢንጂን ሳይዝ አለው። ከአንድ ሊትር አንስቶ እስከ አንድ ነጥብ ስድስት ሊትር አቅም አለው። ማለትም አንድ ነጥብ ማለትም 1.0 ሊትር 1.3 ሊትር 1.3 ሊትር 1.5 እና 1.6 ሊትር የኢንጂን ሳይዝ ያላቸው ትሪም ሌቭሎች አሉት። ሌላኛው ትራንስሚሽኑ ነው። ትራንስሚሽኑ ባለ 5 ስፒድ ማኑዋል እና ባለ 4 ስፒድ አውቶማቲክ ያለው ሲሆን ሲቪቲ የሚባለው የትራንስሚሽን አይነት ነው። ዊልቤዙ ማለትም ከጎማ ጎማ ያለው ክፍተት 2550 ሚሊሜትር ሲሆን ርዝመቱ 4300 ሚሊሜትር ነው። ስፋቱ ቱ ደግሞ 1690 ሚሜ mm ሲሆን በሌላ ትሪም ሌበል 1700 ሚሜ mm ስፋት ያለውም አለ። ቁመቱ 1460 ሚሜ mm ሲሆን ኪዩብ ዋይቱ ደግሞ 990 ኪሎ ግራም ነው። ይህ መኪና በቶዮታ ፕላትዝና ቶዮታ ያሪስ እንግዲህ ከነሱ ጋር የሚካተት ሲሆን በኢትዮጵያ በስፋት ከሚገኙ መኪኖች አንዱ ነው። የተከበራችሁ የቻና ለቤተሰቦች አሁን የተመለከትነው ነው የቶዮታ ያሪስ ቤልታን ስፔሲፊኬሽን ነው። አሁን ደግሞ የሊፋን 520ን ስፔሲፊኬሽን በደንብ አርጌ ልመልከትላችሁ። በኢትዮጵያ ውስጥ ሊፋን 520 ብቻ ሳይሆን ሊፋን 530 በስፋት ለራይድ አገልግሎት ተሰማርተው እናገኛቸዋለን። አሁን ቀጥታ ወደ ስፔስፊኬሽኑ ልግባ። እነዚህን መኪኖች ያመረተው ሊፋን ሞተርስ የሚባለው ሲሆን በሊፋን ግሩፕ ውስጥ የሚካተት ነው። መኪናው በራሻና በቻይና በስፋት የሚገኝ መኪና ሲሆን ፕሮዳክሽኑ ከ2006 እስከ 2012 ባለው ውስጥ በስፋት የተመረተ መኪና ነው። 2012 ላይ ግን አብቅቷል። ቦዲ ታይፑ ባለ አራት በር ሴዳን እና ባለ አምስት በር ሃችባክ አማራጭ አለው። ኢንጂኑ ስንመለከት ከ1.3 ሊትር እስከ 1.6 ሊትር አማራጭ አማራጭ ያለው መኪና ሲሆን ከቶዮታ ያሪስ ጋር ፍጹም ተመሳሳይ የሚባል ነው። እንዲሁም ኢትዮጵያ ውስጥ የሚገኙት ቶዮታ ያሪስ ቤልታዎች ባለ 1 ሊትር ኢንጂን ያላቸው መኪኖች ናቸው። ይህ ግን የሚጀምረው ራሱ ከ1.3 ሊትር ነው። ማለትም ትንሽ የሚባለው 1.3 ሊትር ኢንጂን ያለው ሲሆን እስከ 1.6 ሊትር አማራጭ ያለው መኪና ነው ማለት ነው። ሌላኛው ትራንስሚሽኑ ነው። ትራንስሚሽኑ ባለ አምስት ስፒድ ማንዋል ሲሆን አውቶማቲኩም ባለ አምስት ስፒድ ነው። ያሪስ ቤልታሌ ከተመለከታችሁ አውቶማቲኩ ባለ አራት ስፒድ ነው። ዳይሜንሽኑን ስንመለከት ዊል ቤዙ 2540 ሚሜ ሲሆን ከቤልታ ጋር ተቀራራቢ የሚባል ነው። ርዝመቱ 4370 ሚሜ ስፋቱ 1700 ሚሜ ሲሆን ከቤልታ ጋር ወይም ከቤልታ ትልቁ ጋር ተመሳሳይ የሚባል ነው። በመጨረሻም ደግሞ ርዝመቱን ልመልከትላችሁ። የዚህ መኪና ርዝመት 1473 ሚሜ ነው። ከቶዮታ ያሪስ ቤልታ ጋር ፍጹም ተመሳሳይ ዳይሜንሽን ያለው መኪና ነው። በራሻና በቻይና በብዛት የሚገኝ ሲሆን በራሻ ሊፋን ብሬዝ ብለው ይጠሩታል። የተከበራችሁ የቻናላችን ቤተሰቦች እነዚህን መኪኖች እንዴት ነው ከአንድ ሚሊየን ብር በታች የምታገኟቸው የሚለውን ላስቃኛችሁ። ለምሳሌ ያክል በ2012 ሞዴል አሁን ላይ እስከ 800ሺና 700ሺ ብር ታገኛላችሁ። በ2008 ደግሞ ከ400 እስከ 500 ድረስ ታገኛላችሁ። በ2010 ከ600 እስከ 700 ታገኛላችሁ። በ2015 ደግሞ ሊፋን 530 በሚል ታገኙታላችሁ። እንደዚ አድርጋችሁ ሰርች ማድረግ ትችላላችሁ። ዞሮ ዞሮ ይህንን መኪና እስከ 1 ሚሊዮን 200ሺ ብር ድረስ ሊገኝ ይችላል ማለት ነው። ሌላ የ2012 ሞዴል እስከ 800ሺ እና ከ700 እስከ 800ሺ ባለው ውስጥ ታገኙታላችሁ ማለት ነው። ይህንን ጥርት ያለ ጽድት ያለው መኪና በ2012 ሞዴል ማለት ነው። 520 መጨረሻው በ2012 ሞዴል ነው የምታገኙት። ከዛ በላይ ያሉትን የምታገኟቸው ሊፋን 530 በሚል ነው። በ2010 ደግሞ እሱንም ከ700 እስከ 800 ባለው ጋፕ ውስጥ ታገኙታላችሁ። እንደ መኪኖቹ ይዘት ሊለያይ ይችላል ዋጋቸው ማለት ነው። ሌላ እስከ 900000 ብር የምታገኙት 2012 ሞዴሉን ታገኛላችሁ ማለት ነው። ጽድስት ባለው ይዞታ ማለት ነው። ሌላው በሊፋን 530 ማለትም ከ2013 አንስቶ እስከ 2018 ያሉትን ሞዴሎች የምታገኙት በሊፋን 530 በሚለው ነው። እነሱንም ከ1 ሚሊዮን 200000 እስከ 1 ሚሊዮን 300000 ሊጠሩላችሁ ይችላሉ። ዞሮ ዞሮ ግን ይሄን መኪና ባገለገለው ማለት ነው እስከ 300 ሺህ ሁሉ ልታገኙ ትችላላችሁ። ይህንን መኪና ከ300 እስከ 450 ሺህ ብር ልታገኙ ትችላላችሁ። በ208፣ በ206 እና በ207 በዛ ደረጃ ኢትዮጵያ ውስጥ ይገኛሉ ማለት ነው። በጣም እርካሽ መኪኖች ናቸው። ከሚሊየን በታች ከሚገኙ ጥቂት መኪኖች መካከል ይህ መኪና ነው። ትናንትና ያቀረብኩላችሁ መኪና ሱዚኪ ኤቭሪ የምትባለው ባገለገለው ከሚሊየን ብር በታች ልታገኙት እንደምትችሉ አስቃኘቻችሁ ነበር። የዛሬው ቪዲዮ ደግሞ ይሄንን ይመስላል። ቻው።